አመሰግናለሁ ኢየሩስ። ያው እንግዲህ ፋኖ ሰለሞን አጠና ወይም አርበኛ ሰለሞን ያስተላልፈው መልእክት ያው የኔ መልእክት ነው። ያው መድገም ይሆናል እንጂ ያው ትክክለኛ እሱ በሰጠው ልክ ያው አሁን ከመደበኛ ጠላቶቻችን ወይም ከመደበኛው ጠላታችን ካገዛዙ ሰራዊት ወይም ካገዛዙ የተሻለ ሆኖ ያላገኘ ነው የእርስ በርሱ ብጭት። ይሄ በትንሽ በማይረቡ ፖለቲከኞች ከ ቋሚ ባንዳዎቻችን ጋር ወይም ደግሞ ውጭ ላይ ሆነው ዳግመኛ በአዴን አማራ ክልል ላይ መልሶ ለመቋቋም በሚጥሩ ሰዎች የታሰሩ በእነሱ ገመድ ታስረው የሚጎተቱ በእነሱ ወጀጅ የሚጎተቱ ጎጃምን የማይወክል፣ ወሎን የማይወክል፣ ሸዋን የማይወክሉ፣ ጎንደርን የማይወክሉ ትንሽ አመራረም የሚሉ ሰዎች ያው የሚሉትን ነገር ትሰማላችሁ። በተግባር በሚዲያ ላይ ወጥተው የሚያወሩትን በቲክቶክ ዝም ብሎ ከነጋዴዎች ጋር፣ ከአትራፊዎች ጋር ትግሉ አማራ ክልል ላይ እንዲቆይ ከሚያተርፉት ሰዎች ጋር ዕቃ ዕቃ እንደሚጫወቱ ሲያወሩ እንደሚሉ ታዳምጡታላችሁ ትልልቅ ጋዜጠኞች እና በጣም ያሳዝናል። በዛው ልክ ደግሞ ትግሉ ሳያምን አምኖበት ሳይወጣ አንዳንድ ፋኖ ይኖራል ይሄ በደንብ ሳምንበት ፋኖ ነው በሚለው የወጣ ይኖራል። እና ያን እያዳመጠ መሪ እንዲህ ብሎ አዞኛል እያለ ለመሳሳት ይዘጋጃል። ለምሳሌ እንበልና ወደ ደቡብ ጎንደር ብንገባ፣ አርበኛ ከፍያለውን አጣናል። አርበኛ ከፍያለውን አጣናል። ይሰማሻል? አዎ፣ በትክክል ይሰማኛል። ጀግናው አርበኛ ከፍያለውን አጣናል። ይሄ እንግዲህ ከሰሜን ጦርነት ጀምሮ ጠላትን አንገት ያስደፋ ብዙ ምሽግ የደመሰሰ ብዙ ምሽግ ነጻ ብዙ አገር ነጻ ያወጣ ሰፊ ቀጠና የሚዋጋ ሰፊ ጦር ያለው ጎንደርን ሳይሆን አማራን ወክሎ የሚታገል ጀግናችን አሳጦናል። ይሄ በትንሹ ቆንጽሎ ለራሱ ብቻ የሚያስብ ፖለቲከኛ ጀግናችን አሳጦናል። ግን እኛ ጀግናችን አጠን ሌላንም እንግደል ብለን አይደለም። እንደ ጠቅላይ እዛውን የወሰን ነው፣ እንደ ድርጅትም የወሰን ነው። አስበንበታል አማራን ትግሉን እንደማተርፍለት ቆም ብለን አስበን በስሌት ነው የተንቀሳቀስ ነው። በስሌት ስንንቀሳቀስ አሁን አማራ መግደል ሽንፈት ነው። አማራ ሆኖ ፋኖ ሆኖ በፋኖ ላይ መዝመት ሽንፈት በመሆኑ ወደ ማስተማሩ፣ ወደ ማስተማሩ፣ ወደ አዳምጡን እዩልን ምከሩልን ከማለቱ አልፈ ሌላ ውስጥ አልፈጸምም እና አሁንም እንዲታረቡ ከፈለጉ ድርጅት የራሳቸውን ድርጅት ማቆም ይችላሉ። ማልሆንላቸው ወጣች ወጣጭ መሰለኝ እየሰማሁ ነው አለሁ ካልሆነላቸው ደግሞ በድርጅቱ መካተት ነው ያለባቸው። በድርጅቱ መካተት ነው ያለባቸው። መጀመሪያ ድርጅቱን ያቆሙ እነሱ ናቸው ሳስቡት ወጠዋል። ሳስቡት ወጣው አስበው ለመስራት አልሆነላቸውም ድርጅት ማቆም አልቻሉም እና ወደ ድርጅታችን መካተት አለባቸው። ቦታ እንሰጣቸዋለን። ችግር የለም። አለዛም ደግሞ ድርጅት አቁመው በቃ ድርጅታዊ ስራ ቢሰሩ ትልቅ የአማራ እረፍት ይኖር ነበረ። በጣም አሁን እያከሰሩን ያል ትግላችን ወደኋላ እየመለሱት ያለ ላገዛዙ እየተመቹት ያለ እነሱ ናቸው እና ድርጅታችን ስም እያጠፉን ያለ። ከሚታገልበት መስመር ለማውጣት የማይጥሩት ነገር የለ። ከመስመር ወጣ ማለት ለእነሱ ግብረ መልስ መስጠት ነው። የሚገሉ ከሆነ እነሱን አጠፌታ መግደል ነው። ይሄ ከመስመር መውጣት ነው። በዚህ ልክ አስበን እየሰራን ነው። አሁንም እኔ ማስተላልፈው መልእክት አንደኛ ድርጅት እንዲኖራቸው ነው። በድርጅታቸው በመርህ እንዲመሩ ነው የምፈልገው። እኔ ሁለት ድርጅት ቢኖር ሩቅ አይደለም፣ ነገ ወደ አንድ ድርጅት እንመጣለን። እነሱም በስለው ይቆያሉ። የግድ በማዕከላችን በሳል ይገባል። ሲገባቸው ይመለሳሉ፣ ወደ አንድ ድርጅት እንመለሳለን። እዝም ወደ ጠቅላይ ግዛት እዝ ቢባልም ሁለት እዝ ቢሆንም እኛ እንቃረን ግን በመስመሩ እንዲሄድ ነው፣ በመስመሩ እንዲመራ ነው ቀጥ ብሎ መደበኛ ጠላቱን እንዲታገል። አሁን የተንኮታኮተው አገዛዝ፣ የተንኮታኮተው ስርዓት አሁን ዝሮ በእኛ መበላለላት ብቻ በእኛ መፎካከር ብቻ እያተረፈ ነው። በቃ እያተረፈ ነው። ባይሳካለትም ለጊዜው ለውጭ ሞለን ውስጥ ላለው ህዝባችን ትንሽ ሞራሉን እየጎዳብንን ያለ እና እኔ ምክር ነው የምሰጠው እነሱን እናጠቃቸዋለን ብለን እነሱን እንደመስሳቸዋለን ብለን እንደነሱ ምንስሰውን ነገር አንድም ነገር የለም። በመርህ ነው የምንመራው፣ በድርጅታዊ አሰራር ነው የምንመራው እኛ በዚህ ልክ ነው። እኔ የማስተላልፈው መልእክት ይብሰሉ ነው። ሰራዊታችን ወደ እታች ስንወርድ እነሱ በብልግና በሚመሩት ዙሪያውን አማራ ላይ ለብዙ ዘመናት በሰሜኑ ጦርነትም በህወሀት አገዛዝ አሁንም በብልጽግና የነበረው ለብዙ ዘመናት የነበረው ጦርነት አሁንም እንዲቀጥል ነው እየተፈለገ ያለ እንዲቀጥል ነው። ስር ባንዳዎችን ጎትተው እየመጡን ያለ ከነሱ ጋር ለመስራት ቃል እየገቡን ያለ። ስለዚህ በዚህ ስር ያለው ወታደር ክብሩ ይስፋ፣ አብረን ነው የምንውለው፣ አብረን ነው እየዋል ነው ያለን። ለምሳሌ እንደ ጎንደር ብንወስድ፣ እንደ ጎንደር ጠቅላይ ግዛት እዝ ወይም ጎንደር አንድነት እዝ ብለው በሚመሩት ተታች ያለው ሰራዊት አብሮ ነው ከሰራዊታችን ጋር እየዋል ያለ። ወደዚህኛው በኩል ስንመጣ ደቡብ ጎንደር ላይ ቢያበላሹም፣ አሁን እየቆጨውን ያለ ሰራዊቱ እየቆጨውን ያለ መመለስ ጀምሯል። ይህ ሰራዊታችን ማበጣት አንፈልግም። ሰራዊቱ ሲደናገጥ ወደ ምረሽ ሊገባ ይችላል፣ ወላልተፈለገ ስርቆትና አቅጣጫ ሊገባ ይችላል። አሁንም ይሄ በዚህ ልክ አይደለም። ሰራዊቱን እየመለስ ነው፣ ወደ አንድ እንዲመጣ እያደረግነው ነው። ሰራዊታችን መበተን፣ መበተን ማለት ለእኛ ጥሩ አይደለም። ይህን ነው አሁን እኛ ምክር እየሰጠን ያለ። ሁሉም እንዲመክርልን መልእክታችን ይሄ ነው። ገድለን ስለማናተርፍ መከረን በመለሱ አትራፊ ይሆናል እና ልብ ቢሰጣቸው በዚህ ልክ ነው። ዝሮ ዝሮ ጠላት ጠላት ምን እየተንቀሳቀሰ እንደሆነ ሊገባቸው ይችላል። እነሱ አሁን ከብልጽግና ጋር እየሰሩ እንደዚህ እያደረጉ ነን እያሉ ነው። ይሄ ቃቃ ጨዋታ ነው፣ ቃቃ ጨዋታ ነው። የአማራ ህዝብ ያውቃል፣ መንግስትም ሊመሰክርልን ይችላል። ከብልጽግና ጋር ወይም ደግሞ ሌላም ነገር እንደማናስብ ጠላቱ ይመሰክራል። ሲያርበደብደው የሚውል በድርጅቱ የሚመራው ሰራዊት ነው። በሁሉም ቦታ በሸዋ፣ በወሎ፣ በጎጃም፣ በጎንደር መደበኛ ትግል ገብቶ የአገዛዙን ጦር ሲያንበረክክ ሲማርክ መድረሻ ሲያሳጣው የሚል በዚህ ልክ ነው በዚህ በቋራና መተማ መስመር ያው ለአንድ ወር ያህል እንቅስቃሴ አድርገናል። በዚህ ልክ የተወሰኑ ቀናቶች ባላነሱ ቀናቶች ኦፕሬሽን ከበባ አድርጎ ፀሐዩ ያልበዋል፣ ውሃ ይጠመዋል ብሎ አገዛዙ ጦር ያላደረገው ነገር የለም። ያው አርበኛ ሰሞኑን ሰለሞን በሰፊው ዘርዝሮች ይሆናል። አልቻለም፣ ምንም አልተሳካለት፣ ሬሳውንም ቁስለኛውንም አላነሳ። እያንጠበጠበው ነው ሄደ፣ እያንጠበጠበው ነው ሄደ፣ ምንም አልቻለም። እንገብግቦ ነው የወጣው እና ስለዚህ መደበኛ ጠላታችን ጋር እነሱ የሚሉትን ሌላ ወሬ ነው መደበኛ ጠላታችን ደግሞ የሚመሰክር እንድንን ገጥመ እንደመሰስ ነው እስከመባል እነ ደረጀን መታ ናቸው አሸነፍናቸው ናቸው እስከ መባሉ አወርተዋል። ወሬው ግን ተረተረትም ትልቅ መሳውት ነው። አራት አምስት ጊዜ ነው ድል አድርገን የወጣ ነው። እኔ ብዙውን ባልቆጥረውም ብዙ ቀናት ነው በቃ ውጊያ ላይ የተሰለፍነው በዚህ ልክ ነው። መቼም ቢሆን ለጊዜው አሰናከሉና ያሰናክሉናል። ለተመልካቹ ለሚያግዘን ዝም አይዟችሁም ይለነ ህዝባችን አንገቱን ያስደፋል ነው እንጂ አገዛዙ በዚህ ክፍተት ተጠቅሞ መቼም እኛን የአማራ ፋኖን የአማራን ትግል በምንም ፈቀቅ አደርገንም። በቅርብ ቀን የምናሸንፍ መሆናችን በዚህ ልክ ነው። ላብራራልሽ ልሽ የምፈልገው አርበኛ እኔም ላነሳል ነበር እንግዲህ፣ ረዥም ቀን የወሰዳችሁት እንደው ካልተሳሳትኩኝ አንድ ወር ያህል ነው የቆያችሁት በዚህ ከበባ ውስጥ በተባለው እና ከበባውንም የፕሮፓጋንዳውንም የጦርነቱ ብቻ አይደለም፣ ጦርነቱም በጎን ደግሞ ፕሮፓጋንዳውን በጎን ነበር እና አንተም አርበኛ ደረጀ አርበኛ ሰለሞን አጣናው ዋና ዋና የምትባሉት ተከባችኋል፣ አይወጡም፣ ተደምስሰዋል፣ ከዚህ በኋላ አልቆላችኋል የሚባል ነበር ፕሮፓጋንዳውና ፕሮፓጋንዳውንም ጦርነቱንም ሁለቱንም ሰብራችሁን የወጣችሁት አሁን እና አሁን ያላችሁበት እሱ ሁኔታ እንደው ከዛ ሁሉ ድል በኋላ ቀድም ብላህልኛል አስከሬናቸው ማንሳት እስኪያቅታቸው ሰሞኑን በተከታታይ መረጃውን ስናወጣው ነበረ። ከባድ መሳሪያዎቻቸው እስኪወድሙ ድረስ እስከዛ ደረጃ ነው። እናንተ ድሉን አድርጋችሁ በእጃችሁ አስገብታችሁ የሁለቱንም የፕሮፓጋንዳውንም የመሬቱንም ዘመቻ አሸንፋችሁ አሁን ያላችሁትና ከዚህ በኋላስ አሁን ያላችሁበት ሁኔታ እንደ በሱ አጠቃልላለሁ ደክሟችሁ አላቃለሁ። በጣም ይቅርታ። እየሩስ ምን አለ መሰለሽ አሁን እኛ ያለንበት ቀጠና በራሳችን ቀጠናን ያለን ያው ለማጥቃት ከበባ መጥቶ ያደርጋልኝ ያፍናልኝ ያው ተመቶም ድልም አድርገን ደምስሰን ነው ነው የምንወጣው። ባለንበት ቦታም ቢሆን ሁሉም ያለንበት ቦታ የራሳችን ቀጠና ነው። ግን ከካምፕ ተነስቶ ከሽንፋ ተነስቶ ከደለጉ ከዱባባ ተነስቶ ነው የሚመጣው። ያገዛዙ ጦር ግን በመጣው ተመልሶ ነው የሚሄደው። አቅም አጥሮት ተሸንፎ ተመቶ ነው የሚሄደው እና አሁንም ይሄን ከበባ ስንወጣ በራሳችን ቀጠና ነው ያለ። በተሻለ ቦታ ነው ያለ። ነው እሱ ማግኘት ተማይችልበት ቢመጣም እንኳን ተደምስሶ ከዛው በሚቀርበት ቦታ ነው ያለን። በጥሩ ሁኔታ ነው ያለን። በጥሩ ቦታችን ነው ያለን። ከከተማዎች ውጭ እኮ እሱ በገጠር አማው በቀጠናው በቀበሌዎች እንኳን የለ። ያው ብቻ የራሱ አቅሙን ተጠቅሞ ይመጣል፣ አቅሙን አጥቶ ይወጣልኝ። እና በዚህ ልክ ነው አሁን ያለንበት። ጥሩ ሁኔታ ነው ያለ። በጥሩ ሁኔታ ነው ያለ። ሰራዊታችን እንቅስቃሴ ላይ ነው ያለ። አሁን ትንሽ የነበርንበት ቦታ የምግብ እጥረት ምናምን ገጥሞት ነበር። አሁን ምግብ ጋር ነው ያለው። አሁን አቅም ፈጥሮልናል። ደህና ነው፣ በጥሩ ሁኔታ ነው እየተንቀሳቀሰ ያለው እግዚአብሔር ይመስገን። እሳ አርበኛ፣ በጣም በጣም በጣም እግዚአብሔር ይስጥልኝ። እንኳን ድል ከእናንተ ጋር ሆነ እንኳን እግዚአብሔር ረዳችሁ። ወደፊትም ድል ከእናንተ ጋር ይሆናል በእርግጠኝነት። የተከፈለ ዋጋ ቀላል አይደለም። እንግዲህ ሁለት አርበኞች፣ ትልልቅ አርበኞችን ያገኘሁት የአማራ ፋኖ ህዝባዊ ድርጅት ትልልቅ አመራሮች፣ እንዲሁም ደግሞ የጎንደር ጠቅላይ ግዛትን በዋናነት የምትመሩትን ሁለታችሁን አርበኛ ደረጀ በላይና እንግዲህ ሁሉም ክንዴ ነው የሚሉ ክንዴ የሚያምረው ስምህ ነው። ከዛ ውጭ አርበኛ ሰለሞን አጣናውንም እንግዲህ ሁለታችሁንም አግኝቻለሁኝ። ልብ ያለው ልብ ይበል ነው በትክክል መድረስ ላለበት መልእክታችሁን አድርሳችኋል። እንግዲህ በተከታታይ ደግሞ የሚኖሩትንም ስራዎች እየተከታተልን ለህዝብ ጆሮ ማድረሳችንን እንቀጥላለን። በጣም በጣም እግዜር ይስጥልኝ። በደከማችሁ መንገድ ላይም ስብሰባ ላይም ሆናችሁ በዛ ሰዓት ነው ያገኘኋችሁ። እንደው ስላስቸገርኳችሁ በጣም ይቅርታ እየጠየቅኩኝ አርበኛ፣ በጣም እግዜር ይስጥልኝ ሁለታችሁንም። መልካም ጊዜ ሆነላችሁ አየሩስ አንዲት መልእክት ምናልባት፣ አሁን ዝም ብሎ ጎንደር እና ጎንደር ጎጃም እና ጎጃም ወሎ እና ወሎ ሸዋ እና ሸዋ የሚባል ነገር አለ እና በዚህ ልክ ሰፍቶ ለህዝባችን መልእክት እንዳይስተላለፍ፣ አመራሮች በአመራር ደረጃ ሁሉንም አመራር አይወክልም። ምናልባት ከፖለቲካ ጋር የተጣመዱት ናቸው እና ትንሽ ውስን ሰዎች ናቸው በባንዳነት ዙረው የሌላን ተልኮ እያራመዱ ያለ። ፋኖአችን በያለበት እንዲበረታ እንፈልጋለን። ለምሳሌ ምስራቅ ወሎ ላይ ሁሉን የሚወክል አደለም። ትንሾች ብቻ ትንሾች ናቸው። ከሚገርም ትንሾች ናቸው። ሸዋ ላይ ብንወስድ ትንሾች ናቸው። በሁለት በሶስት የሚቆጠር ነው። ጎንደር ላይ ብንወስድም በሁለት ከሁለት የማይበልጡ ከሶስት የማይበልጡ ናቸው። ጎጃም ላይ ያው የሚታወቁ ናቸው። የሚራገቡ የሚታወቁ ሰዎች ናቸው እና ሁሉ ፋኖ ተዋጊ ነው። መሬት ላይ ያለው ፋኖ ምንም ችግር የለበትም። እንዲ ወደ ቀጠና ወይም ደግሞ ጠቅላይ ግዛቱ በጠቅላላ ይህነ ከሌ ክንፍ ተብሎ እንዳይፈረጅብን፣ እኔ እውነቴን ነው። እንደው በቃ ይህ ተብሎ ተለምኖ እንደ መደበኛ ጦር እየተደበደበ መቶ ነው ወንድም ክን ግደል ተብሎ የሚታዘዘው ግን እያዋረዳቸው የራሳቸው ጦር እየካዳቸው ነው ያለ እየተመለሰ ነው ያለ፣ አይዟችሁን እናንተ ላይ በፍጹም በፍጹም እያለነ ያለ፣ በዝቅተኛው ሰራዊት መሬት ላይ ባለው ሰራዊት እኔ ሞራል ሊሰጠው ይገባል። እና በዚህ ልክ መልእክቱ እንዴት ትተላለፍ ነው። ስላመሰገንሽኝ፣ እኔማ አመሰግናለሁ። እግዚአብሔር ይስጥልኝ።